መሄድ ከፈለግሽ ሲጀመር መሄድ እንኳን ብትፈልጊ ሳምንት ሲቀርሽ ሌላ ሰው ፈልጊ። ታውቂያለሽ እኔ ቤት እንደማልኩ አይባልም። እኔ አሁን ገበያ ስወጣልሽ ሽሮ ነገ ትቆያለሽ ስላልኩሽ ነው የምትሄጂው። ትችል መግባት አስጠልቶሽ ከሆነ የራሴ መቁላት እችላለሁ። እኔ እኮ እየተከካሁን ሽሮ ከሚገዛ ይህን ብገዛ ይሻላል ብዬሽ ነው ለብሩ፣ ለጥራቱ

እንኳን ልጆች፣ እኔ ደግሞ ልጆቹን የት አድርጌ? አትልሂድ በቃ ልሄድ ነበር። እንኳን መጣሽ እኮ ፍቅር መለያ ጥሩ ነው። ገባሽ ሰው ፍቅር ካልወደደለት ምን ይደረጋል?

እኔ እኮ ልጆች አያስቸግሩኝም። እንደዚህ ስወጣ ስል ልጆች ይዤ ከምሄድ ብዬሽ ነው እንጂ እንዲህ ነው የምሰራልሽ። እኔ ገና እሰራልሻለሁ።